ይህ የአምደኪን ዩቲዩብ ቻናል የተረካ ጊዜ ነው በዛሬው ዝግጅታችን ከክቡር ዶክተር ከበደ ሚካኤል ድንቅና አስተማሪ የግጥም ስራዎች መካከል አንዱ እናቀርብላቸዋለን የዱባ ፍሬና የሾላ ፍሬ አንዱ ባለ ሀገር ሰው ገበያ ውሎ ሲመለስ ቢደክመው በፀሐይ ቃጠሎ ከሾላ ዛፍ ትላ ሄዶ ተጠግቶ ተቀምጦ ሳለ አየ ዛፉ ፍርቶ ቁመቱን ውፍረቱን ፍሬው በጣም ትንሽ፣ ዛፉ በጣም ትልቅ ሆኖ መፈጠሩን እያየ ሲያደንቅ፣ ከሾላዋ አጠገብ ጥቂት እልፍ ብሎ አየ ከነ ፍሬው የዱባ እንጨት በቅሎ። የአንዱን ፍሬ ካንዱ መዝኖ አስተያይቶ፣ እንዲህ ሲል ፈረደ በአምላክ ሥራ ገብቶ፤ እውነትም ፈጣሪ ዓለምን ዘርግቶ ይህን ሁሉ ነገር ሲሠራው አስማምቶ፣ የተፈጠሩለት እነዚህ ሁለቱ በጣም ተሳስቷል ባለመመልከቱ። የሾላ ዛፍ ትልቅ ተራራ የሚያል ፍሬው በጣም ትንሽ ጠጠር የምትመስል፣ የዱባ እንጨት ሽባ መሬት የሚቆጠት ፍሬው ጉልጫሎ ተወዝፏል መሬት። ለትንሹ ትልቅ ለትልቁ ትንሽ አዛውሮ ሰጥቶ እንዲህ ከሚያበላሽ ትልቁን አውጥቶ፣ ሾላው ላይ ቢሰቅለው ትንሹን አውርዶ፣ ዱባው ላይ ቢጥለው ይስማማ ነበረ ሲሆን በየመልኩ ሲያሸክሙትማ መጠኑን ሳይለቁ ያስጠይፍ የለም ወይ ለተመለከተው? ዱባ ፍሬው ከብዶት መሬት ሲጎትተው። አልገባኝም ከቶ የዚህ ነገር ፍቺ፣ ለምን አደረገው የላዩን ታች፣ እንዴት እንዲህ አድርጎ ፈጠረው? ዚር ብሎ ሄድ ሚስጥር በመመራመር ዛፉን ተጠግቶ ትንሹ ፈላስፋ፣ ከማሰቡ ብዛት ደክሞት አንቀላፋ። ወዲያሁ እንደተኛ እንቅልፎ ወስዶት፣ አንዴ ሾላ ፍሬ ነፋስ የጣላት ከአፍንጫው ላይ አርፋ በትበታው ድንገት ደንግጦ ተነሳ ህመም ተሰብቶ ፈጥኖም የነካውን ነገር ለማየት ተነስቶ ቢያስተውል ወዲያው እንደነቃ የሾላ ፍሬያዬ ደረቱ ላይ ወድቃ። በእጁም አፍንጫውን ቶሎ ዳበሰና አረ ጉድ ነው አለ ደምቻለሁና አሁን ገና ገባኝ ትልቁ ስህተቴ ከማሰቤም ደግሞ ባሴ ድፍረቴ አበላሽ ብዬ ከአምላክም መሟገቴ እንዲህ ባጭር ነገር ሳለ መረዳት ቢፈጸምን ስኖሮ የኔ መከባጠር ከዚያ ላይ ወድቆብኝ ዱባን ያክል ነገር አናቴን ፈጥፍቶ በገደለኝ ነበር። እንዲህ እንዲሆን ግን እግዚአብሔር አልፈቀደም። እሱ ሁሉን ነው ያውቃል፣ እንደኔ ያላበደም። የኔንስ ማበደን አይሁት እያለ ሀሳቡን ሐሳቡን መልሶ ንቆይ ያቃለለ እግዚአብሔር ተሳሳተ ብሎ ማለት ከንቱ መሆኑን ተረድቶት ሄደ ወደ ቤቱ። በትረካው ከተደሰታችሁ ሌሎች የጥበብ ስራዎችን እንዲደርሷችሁ ሰብስክራይብ ሼርና ላይክ አድርጉ።